እንደምታውቁት መሸይኾቻችን የሐበሻ መሸይኾች እናንተ ብዙ አላችሁ ከነሱ ዒልም ላይ ቀሰማችሁት። እና ምን ብለው ነው ግጥሞቻቸው ላይ የሚያስቀምጡልን? ብዙ ጊዜ ስለ መሀባ ነው የሚነግሩ። ቅድም ሻህ አህመድ አንዱን ግጥም አንስተውታል። አወሉን መፍጡቢ ልልሑቢ ብለው ተናግረዋል። እንግዲህ ለፍቅር የመጀመሪያ አይታጩ ማለት ነው። ነቢያችን ለሰላቱ ወሰላም መሆናቸውን ነው የሚያሳዩ። ሰሓባዎች እኮ ገጥመውላቸዋል ስለ ፍቅራቸው፣ ያውም ደግሞ ከፍ ባለ አገላለጥ ማለት ነው።

ከዕብ ብን ዙሃይር የሚባለው በአነ ሱዓድ ብሎ ሱዓድ በምትባል ሴት ነቢያችን ማሐባ ፊት ለፊታቸውን የገጠመላቸው ይህንን ነው። ከነቢያችንም ከሱሓቦቹም ከዑለማዎቻችንም የተማር ነው ማለት ነው። በጣም የሚገርማችሁ የእኛ መሻይኮች የመጀመሪያውን እንግዲህ ትልቅ የሶላዋት ኪታብ ተብሎ የሚጠራው ታቆታላችሁ፣ አብዱልጀሊል ተንቢሁል አና የሚባለውን በዓለም ላይ ለመጀመሪያ ጊዜ ረሱት የእኛ መሻይኮች ናቸው። እስኪ የተኛው አረብ ነው ይሽረው? አልሽረው። የኛ ነው መሻይኮች ናቸው ባሆች ናቸው። ይሽረው ታውዲ ሁሉ ማራም ብሎ ማለት ነው። እዛ ላይም ደግሞ ዝም ብሎ መሽረው ብቻ ለም ዒልም ያስቀምጣሉ። ትክክለኛ ነቢያችን ያቺን የተወለዱበት ሶቢሃተ የውም ኢስሊም ነው ብሎንም የሚነግሩ እንግዲህ በዚህ ደረጃ የታነጹ መሻይኮች ናሉና የነ